አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ሀበቢ? ሰላም ናቸው ወይ ክርስቲያነት ወንድሞቼ ሰላም ብያለሁ። አላህ ሰላማችሁን ያብዛልን እና እንዴት ናችሁ ሰላም ናችሁ ወይ? ለሀ ዩቲዩብ እንግዲህ አዲስ የሆናችሁ ሰብስክራይብ ና ላይክ በማድረግ አበረታቱኝ ሀበይብ። ዛሬ ትንሽ የኮሳ አሰራር ነው ማሳያችሁ፣ እንሻአላህ ትወዱታላችሁ ብዬ አስባለሁ። ቪዲዮን እያያችሁ ልኛ አይደለም ሀቂቀተን ላይክ ም አድርጉ። ሊቭ ም ስገባ እንደዚሁ ሁላችሁም እየመጣችሁ አበረታቱኝ ጀዋል አንድ ስለሆነ ነው በየቦታው ማልመጣው። ያው እየመጣችሁልኝ ነው፣ እየመጣሁ ነው ኢንሻአላህ። ባንስ በዲክ ማለት ነው። እና ሀበይብ ሁላችሁም ላይክ እና ሰብስክራይብ አድርጉኝ። ኮሜንቱም ደግሞ ያበረታታኛል። ኮሜንቱም ስጡኝ ሀበይብ፣ እና አብሽሩልኝ። እዚህ ደግሞ ኮሳለ እንግዲህ፣ እዚህ የፈጨው ቲማቲም አለ፣ እዚህ በኋላት አለኝ፣ እዚህ ዝብታልኝ፣ እዚህ ሽንኩርት የተቆራረጠ ሽንኩርት አለኝ እና ትንሽ ሳልሳ አለ። እዚህ ደግሞ መፍሮማ ትንሽ አለች። የተሰራፈ መፍሮማ ነው ያው ላውን ነው የሚጨምረው ማለት ነው። እና አብራችሁኝ ቆዩ ሀበይብ። ቪዲዮም ለቅቄ አላቅም። እርግጥ የምለቀውንም እያያችሁልኝ አይደለም። ሁላችሁ ሁልኝ እባካችሁ አበራቱኝ። እንግዲህ በሩዝ ቴና ቪዲዮ መቀረጽ አልችልም አረቦቼ።